ለምሳሌ ሄርሜላ ላይ የሆነ ለውጥ አይቻለሁ። ቤተሰቦች አላቅም፣ ምናልባት ቀሚስ ስለለበሰች ይሁን፣ እኔ አልገባኝም። ለእኔ ብቻ ነው ወይንስ ለእናንተም የሚታያችሁ ነገር አለ? ቅመሞች፣ ከእናንተ አይን መችም የሚያመልጥ ነገር የለምና። ሰላም ጤና ይስጥልን። ውድና የተከበራችሁ የምወዳችሁ የማከብራችሁ ማለት ነው ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋ ሁሉ ሰላም ሁሉ መልካም ነው እግዚአብሔር ይመስገን። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ ነው በያላችሁበትም የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልን የኔ ምርጦች ማለት ነው እንግዲህ ለዜቶ ቻናልም አዲስ የሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በመጫን ቤተሰብ አድርጉን የእውነት አይከፈልበትም ላይክም አድርጉ ለምታበረታቱንም ላይክ ከጠቀማችሁ ብላችሁ ለምታደርጉንም የእውነት ከልብ አመሰግናለሁ ክበሩልኝ ምክንያቱም እኛ ይጠቅመናል ለእናንተ ግን ምንም ማለት አለንም ጌታን እና ከቻላችሁ ላይክ አድርጉ ቪዲዮንም ማለት ነው በተለይ የሩታይ አድናቂዎች ማለት ነው እና ሰላማችሁ፣ የብዛኔ ዛሬ እንግዲህ ተፍተፍ ስል እንግዲህ ያው ሁላችንም ያው ከቲክቶክ መንደር አንጠፋ ማደር ሄርሜላን እና አብርሽን አየው እና ሄርሜላ ቀሚስ ነፍሳለች እንዴ ብዬ ዝቅ ስል ደሞ ባለፈልግ ከአብርሽ እና ሄርሜላ አብረው በተነሱ ፎቶ ላይ አነጣጥራችሁ እንደተኮሳችሁ ትኑ ቅመሞች፣ እኔም አነጣጠሪ ሳይ ሄርሜላ ላይ ግን ቀሚስ ስለሆነ ይሁን አላቅም። ቤተሰቦቼ መቼም ያው ከባድ ነው ና እርጉዝ አትመስልም። ሄርሜላ የእውነቴን ነው አብረሽ እንዴት ነው ነገርዬ? አልገባኝም ብዬ እራሴ ማሰብ ጀመርኩ፣ ማለት ነው። ምክንያቱም ሄርሜላን እንደው ልብ ብላችሁ ካያችኋት የሆነ ለውጥ የለባትም። ለውጥ ቦርጭ ነው? የምግብ ነው? ምንስ እንዴት ነው ብሎ ለማሰብ ይከብዳል። እና ሄርሜላ እንግዲህ ያው እርጉዝ ነው የምትመስለው በዚህ ናል ይሄ ፎቶ በነገራችን ላይ ሁለቱም ቲክቶካቸው ላይ አልተፖሰተም። የተደበቀ ፎቶ ነው። ቅመሞች መቼም ያው በየቲክቶኩ ሲዞሩ ጎርጉሮ ማውጣት ይወዱበታልም ይችሉበታል። አይታማም። የተደበቀች ፎቶ ቪዲዮ ፈልጎ ማውጣት አይታሙም። የመዳም ቅመሞችና እንደ ቲክቶክ ላይ ዞር ዞር ስር ሄርሜላን እና አብርሽን አየኋቸው ናቸው በሙዚቃ ብድ ብለው የገረመኝ ነገር ቢኖር ግን ሄርሜላ ልብ ብዬ ሳያት የሄርሜላ ሆድ የእውነቴ ነው ምላችሁ፣ እርጉዝ ነው የምትመስለው ካያችኋት ማለት ነው። እና ተጠራጠርኩኝ። እንዴ ሩታ ትናንትና አንድ ቤት እንደሚኖሩ ሰምቻለሁ በማለት ትናንትና እንግዲህ ሩታ እሳት ለብሳ እሳት ጎርሳን የመጣችው ና እች ልጅ ጥርጣሬዋ የእውነት ነው። እንዲህ ብዬ አሰብኩኝ፣ የሩታ ጥርጣሬ ማለት ነው። ቤተሰቦች የይቅርታ አድርጉንኝና ምክንያቱም አስባችሁታል እሳትና ጭድ አንድ ቦታ ሆኖ ካልተያዘ ከባድ ነው አደለም፣ መያያዙ አይቀርምና እንዲት ነው የነገር ሩታ ያለችው ነገር። ትናንትና እንደዛ የሆነችበት ነገርማ አብሮ ከመኖር፣ የእሷ ቤት ውስጥ አብሮ ከመኖር የዘለለ የሆነ ነገር ብትሰማ ይሆን ብዬ ይሄን ቪዲዮ ሳይ አሰብኩ። የእውነት ቁም ነገር ቤተሰቦችና ሄርሜላ እንግዲህ ካያችኋት ልብ ብላችሁ ታምኔሉን። የእውነት ቤተሰቦች እስኪዩት የሆነ ገና እንዴት ነው ገና የተቋጠረች ነገር ምናምን ያለች ነው የምትመስለው። እና እንደው አብርሽ መቼም ብቻ ከባድ ነው ገብ ከባድ ነው፣ ምክንያቱም ሴት ልጅ ታሳስታለች የፈለገ ነገር ቢሆን ማለት ነው። እና ትናንት ሩታ የተናገረችውን ነገር እንዳስብ አደረገኝ። እኔ ትናንትና አሁን ሩታን እንደሁም በእነሱ ስም ቪዲዮ አትስሪ ብዬ ነበር የእውነት አብርሽ፣ ሄርሜላ ብላ እንደው መምጣት የለባትም በፍጹም። በራሷ አይዲያ እጅ የምትሰጥ ሴት መሆን የለባትም ያቺ ድሮዋን ጀግናዋን ሴት እንዴ አብርሽን በቃይም ብለዋለች። በቃ የተዘጋ ዘጋለው ምዕራፊን ከዚህ በኋላ ለአብርሽ የምሰጠው ድል የለም ያለች ልጅ ና ስለዛ ክስ በአብርሽ መምጣት የለባትም። የእውነት ነው ምላችሁ ና ግን ደግሞ መለስ ብዬ ንቪዲዮ እንሳይ እንዴት ነው ቤቴ ውስጥ ይኖራሉ ተብለዋል። ወሬ ሰማው ከጓደኞቻቸው አብረው ከሚኖሩት ጓደኛው ሄርሜላና ሄርሜላ ና አብርሽ አብረው ይኖራሉ ተባለ። ያለችው ነገር ሌላ ነገር መዘዝ ይዞ እየመጣ ነው። እንዲ ብዬ ቶል ብዬ ይህ ሄርሜላን እንግዲህ ሆድ ነው ያየሁት። እንግዲህ ሁላችሁም እንግዲህ ካያችሁት ለውጥ አለ የለም? ቤተሰቦች ነው የምግብ ውርጭ ነው ወይንስ፣ ደግሞ እርታ ያሰማችሁ ነገር ልክ ነው ወይ? ከቤት አብሮ የዘለለ ነገር ሊኖራቸው ይገባል። በነገራችን ላይ ሄርሜላና አብርሽ እኮ ልብ ብላችሁ ካያችኋቸው በፕራንክ ሰበብ የሆነ እየገለጡት ያለ ነገር አለ ሄርሜላ ጋር ማይታችኋል።